አሁን ያለኸው በአስቸጋሪ ሁኔታ ውስጥ ከሆነ፣ አሁን ያለኸው በማትፈልገው ሁኔታ ውስጥ ከሆነ አንድ ነገር ማስታወል አለብህ። ከዚህ ችግርህ፣ ከዚህ አስቸጋሪ ሁኔታ ለመውጣት አንድ ነገር አስታውል፣ እሱ ማማረር እንደሌለብህ ምክንያቱም፣ የምታማረር ከሆነ አሁን ካለህበት ችግር በፍጹም ልትወጣ አትችልም፣ እንዲሁም የባሰ ችግሩ ከአንተ ጋር እንዲቆይ ይሆናል ማለት ነው። ስለዚህ የጀመርከውን ነገር የእውነት አምነህበት ያ ነገር ወደፊት ውጤታማ ይሆናል ብለህ የምታምን ከሆነ ዝም ብለህ ስራውን ቀጥልበት። ውጤቱ እንኳን ባይመጣ ዝም ብለህ ያንን ስራ ስራው እና የሆነ ሰዓት ላይ ውጤታማ ይሆናል ማለት ነው። አምነህበት ከሆነ ከልብህ ያን ነገር የምትፈልገው ከሆነ ስራውን ቀጥል። ነገር ግን ለምን ቶሎ ውጤታማ አልሆንኩም? ለምን የምፈልገው ደረጃ ላይ አልደረስኩም? አሁን ለምን እንዳሰብኩት አልሄደም ብለህ የምትል ከሆነ፣ ለምን እያልክ ችግሩ ላይ የምታተኩር ከሆነ የበለጠ ያ ችግር ወደ አንተ ይመጣል ማለት ነው እየተባዛ። እናም ከችግሩ ውስጥ እንድትቆይ ትሆናለህ ስታማርር ማለት ነው። ስለዚህ ከምታማርር ያለችዋን ትንሽዬ ነገር ቢዝነስህ እንዳሰብከው ባሄድም፣ ጤነኛ ከሆንክ ስለ ጤና አመስግን። ነገ ላይ የተሻለ እንደሚሆን ዛሬ ከነገ እንደሚሻል አስብ። እናም ተስፋ አድርገህ ነገ የተሻለ ይሆናል ብለህ ያንን ነገር በቁርጠኝነት ስራው። ይሄን የምታደርገው ግን ለዛ ነገር ስትጀምረው የእውነት ፍላጎት ካለህ የእውነት ያን ነገር ውጤታማ ያደርገኛል ብለህ የምታምን ከሆነ እንዳታቆመው፣ ዝም በብለህ ቀጥል። እናም አንድ ቀን አሁን እንዲህ የሚያማርርህ አሁን እንዲህ እንድታማርር የሚያደርግህ አሁን እንዲህ ተስፋ የሚያስቆርጥ ነገር አንድ ቀን እንኳንም ይህንን አለፍኩት፣ እንኳንም ታግሽ አለፍኩት ብለህ እንድትል ይሆናል ሳታቋርጥ ከቀጠልክበት ማለት ነው። ምክንያቱም ሳታቋርጥ ዝም ብለህ የምትሰጥ ከሆነ በቃ፣ ያለህን ሁሉ የምትሰጠው ከሆነ ለዛ ለምትፈልገው ነገር አንድ ቀን ውጤታማ መሆንህ አይቀርም። ስለዚህ አሁን ምንም ያክል ችግር ውስጥ ብትገባ ምንም እንዳሰብከው ባሄድልህ ነገሮች አንተ እንዳሰብካቸው ባሄዱ እንኳን ነገ ነገ ወዲያ የተሻለ ይሆናል የሚል እምነትና ተስፋ ይዘህ ከእግዚአብሔር ጋር ያ የጀመርከውን ነገር በምንም መንገድ ያክ አስቀጥለው፣ በቃ እስከ መጨረሻው አስቀጥለው። እናም ውጤታማ ትሆናለህ። ያሁኑ እንዳሰብከው ስላልሄደ ልብህን ያሳዘነው ነገር አሁን ለምን እንዳሰብኩት ውጤታማ አልሆነልኝም ብለህ ልብን ያስጨነቀው ነገር ነገ ነገ ወዲያ አሁን ያስጨነቀን ነገር አልፈህ የምትፈልገው ደረጃ ላይ ስትደርስ የበለጠ ደስተኛ የምትሆንበት ይሆናል። ምክንያቱም እዚህ ጋር አሰቃይቶ፣ እዚህ ጋር አዝነሃል፣ እዚህ ጋር ተከፍተሃል። ስለዚህ ነገ ላይ ስታሳከው ደስታህን የበለጠ እጥፍ የሚያደርገው የዛሬው ነገችንን ዙረን ስናይ ነው እኮ የበለጠ ደስተኛ ምን ሆኖ ያንንም ቀን አለፈ ብለን እንድንል ይሆናል ማለት ነው። ስለዚህ የሆነ ችግር ውስጥ ስትሆን ይህን አልፈዋለው፣ እዛ የምትፈልገው ቦታ ላይ ደርሰህ ያንንም አለፍኩት ስትል ለራስህ ኤው እስኪ የአሁን ያለህበትን አልፈህ የምትፈልገው ቦታ ደርሰህ ያንንም ቀን አለፍኩት ብለህ ወደኋላ ስታስብ አስበው። ደስ ይላል። አሁን ያለህበትን ችግር አልፈ አሁን ያለህበትን መከራ አልፈ የምትፈልገው ቦታ ላይ ደርሰህ ወደ ኋላ ስትመለስ እና ያለፍከውን መከራ ያለፍከውን ችግር ስታስታውስ እና እዚህ ቦታ በመድረሴ ብለህ ስታስብ የበለጠ ደስተኛ ትሆናለህ። ስለዚህ እኔ ላስተላለፍ የሚፈልገው ሁላችን፣ በተለይ ትልቅ ህልም ሲኖርህ ትልቅ ህልም ሲኖርሽ ማንም አይረዳሽም፣ ማንም አይረዳህም። አንተና አምላክ ብቻ ነው ያላችሁት፣ ለአንተ ማለት ነው። ለአንቺ ያለው ፈጣሪሽ ብቻ ነው፣ ለአንተ ያለው አምላክ ብቻ ነው። ስለዚህ ማንም አይረዳችሁም። ትልቅ ህልም ሲኖራችሁ ቅንጦት ነው የሚመስለው አብዛኛው ሰው ትልቅ ህልም። ስለዚህ አሁን ያላችሁበትን ችግር ማንም ሰው አይረዳችሁም። በቃ ምንም ቤተሰብ ቢሆን አይረዳችሁም። ስለዚህ ጨክናችሁ የጀመራችሁትን ነገር እስከ ጥግ ድረስ እስከ ጥግ ድረስ ሲሩበት እናም ነገ፣ ነገ ወዲያ ይህም ቀን አልፎ ያ ብሩህ የሆነው ተስፋ ያ የምታለሙት ህልማችሁን አሳክታችሁ ስትኖሩት የበለጠ ደስተኛ የምትሆኑበት ይሆናል። ስለዚህ በምንም ተአምር አሁን ያለው ችግር፣ አሁን ያለው መከራ ከምትፈልጉት ነገር እንዲያግዳችሁ አትፍቀዱለት። የሚከፈለውን ሁሉ ክፈሉ፣ አትሰስቱ ለትልቁ ዓላማችሁ ነፃነታችሁን ለምታወጁበት ነገር ምንም ነገር አትሰስቱ። እስከ መጨረሻው እስከ ጥግ ድረስ ሄዳችሁ ለምትፈልጉት ነገር ዋጋ ከፈሉለት እና አሁን ያላችሁበትን መከራ አሁን ያለባችሁን ችግር ቶሎ ከእናንተ ላይ እንዲነሳ ቶሎ ከእናንተ ላይ እንዲወገድ የምትፈልጉ ከሆነ በፍጹም አታማሩ፣ ዝም በሉ፣ ዝም ምንም አታማሩ። ምክንያቱም ስታማረሩ ለምን እንደዚህ ያልሆነልኝ ምን አርጌ ነው አምላኬ በምትሉ ሰዓት የበለጠ ችግሩን ወደ ራሳችሁ ትስቡታላችሁ። ይህ የመሳሳብ ሕግ ነው። በቃ ትክክለኛ ነው። አንዳንዴ በትንሽ ስሜት ላይ ሆነ ዝም ብለህ በዛ ነገር ስትዘግዝ የበለጠ ደግሞ የሚያስጨንቅ ነገር ይመጣ ለበላሁ እንደሆነ። ስለዚህ ስታማረሩ የበለጠ የሚያማር ነገር ስለሚመጣ ባላችሁ ትንሽ የነገር አመስግኑ። ዛሬ ደግሞ እንደሚያልፍ ነገር ሌላ የተሻለ ቀን እንደሚሆን አስባችሁ ተግታችሁ ለምትፈልጉት ስሩ። ፈጣሪም ከእናንተ ጋር ይሆናል። ፈጣሪም ከሕልማችሁ ጋር ይሆናል። ፈጣሪም አበርትቶ በዚህ ፈተና አበርትቶ በዚህ መከራ ነገ ላይ የተሻለ ሕይወት እንድትኖሩ ያደርጋችኋል። ይሄ የምትጠነክሩበት ነው። ይሄ ራሳችሁን፣ ጀግንነታችሁን የምታወጡበት ነገር ነው። መከረውን ተጋፍጣችሁ ስታልፉት አዲስ ማንነት የምትገነቡበት ስለሆነ ብዙ ማማረር፣ ብዙ መጨነቅ አያስፈልግም። በቃ እይታችሁን በመቀየር ማድረግ ያለባችሁን ነገር እያደረጋችሁ የምትፈልጉት ቦታ ላይ ስትደርሱ ብቻ ነው የምታቆሙት እንጂ በፈተናው አሸንፏችሁ ከምትፈልጉት ነገር በፍጹም እንዳታቆሙ። ምንም ይሁን ምንም ይፈጠር አላማችሁን፣ ግባችሁን ምቱት። ስለዚህ ከችግሩ ለመውጣት ከፈለጋችሁ መልካም ነገር ላይ ብለው ትኩረት ማድረግ ያለባችሁ እንጂ ችግሩ ላይ አይደለም። ብዙዎቻችን በጭንቀት ሰዓት መፍትሔው አይታየንም። ችግሩ ላይ ብቻ ስለምናተኩር የበለጠ ችግር በሕይወታችን የመጣኛም እየተጨነቀን እየሄድን ተስፋ እንቆርጣለን። ስለዚህ ያ ሳይሆን ትንሽዬ ከዘጠና ፐርሰንቱ አንድ ደህና ነገር ካለች ያችን ነገር ትኩረት አድርጋችሁ ይዛችሁ ያችን ነገር በደጋግማችሁ በማሰብ እሷ ነገር እየሰፋች ተስፋችሁን እያለመለመች እንድትሄድ አድርጉ። ስለዚህ በአስቸጋሪ ሁኔታዎች ውስጥ ሆናችሁ ከአስቸጋሪ ሁኔታ የምትወጡትኝ ችግሩ ላይ ትኩረት በማድረግ ሳይሆን መፍትሄው ላይ ችግር ትኩረት በማድረግ ስለሆነ መፍትሄው ላይ አተኮሩ። አታማሩ። በፍጹም አታማሩ። በፍጹም አታማሩ። የሚያልፍ ቀን ነው ይሄ። የማያልፍ የሚመስለው ሁሉ የሚያልፍ ነው። ምንም የማያልፍ ነገር የለም። ምንም የማይሻሻል ነገር የለም። ሁሉም ይቀየራል። ሁሉም ያልፋል። ሁሉም የተሻለ ይሆናል። እናንተ ትኩረት አድርጋችሁ ልማችሁ ላይ ስሩ። በፍጹም አታማሩ፣ ተስፋ አትቁረጡ፣ እስከ መጨረሻው ድረስ ታገሉ። የኔ መልእክት ነው። ቪዲዮን ከወደዳችሁት ሰብስክራብ ላይክ አድርጉትኝ። ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዚት ትበል። እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። ቻው